ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን ለኢስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን የማይ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ዌል ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለእኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነቢዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነብዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል። ወን ደ ፕሮፌት ኢንተራፖን ሀር ሂ ሴድ ቱ ሀር ጊቭ ሚ ዮር ሰልፍ ኢን ማሬጅ አስ ጊፍት። ወደ እሷ ይገባና ምን ይላታል ራስሽን በጋብቻ ለኔ ስጭኝ ይላታል። እንግዲህ ልብ በሉ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። የደው ምን ይላታል? በጋብቻ ራስሽን ለኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። ሺ ሰይድ ካን ኤ ፕሪንስስ ጊቭ ሀርሰልፍ ኢንሜሪድ ቱ አን ኦርዲናሪ ማን ምን ብላ መለሰችለት? እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው ዊች ሚንስ አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ? ብላ ምላሽ ሰጠችው ማለት ነው። እኔ እስከ ዛሬ ድረስ መንሱር፣ የትኛዋም ሴት ለጋብቻ ብቻ እንኳን ጠይቂያት፣ አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ? ብላ ምቀኝ ሴት እንደሌለች ተስፋ አደርጋለሁኝ። የለችም፣ ትኖራለችም ብዬ አልጠብቅም። ነብዬ ግን ተራ ስለሆነ? ንግሥት ለተራ ወንድ እራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ሶ ተራህ ያልከው ነብይህ እንደሆነ በዚህ ሀዲስ ላይ መረዳት እንችላለን። ሀዲሱ ሳሂህ ነው ሳያል ቡካሪ 5255 ላይ ማለት ነው። ታዲያ መሐመድ በዚህ ችግር ውስጥ በመግባቱ ሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድን ነው እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ተራ ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ ጠበሪ ላይ ታገኙታላችሁ። ቮሊም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። የዋ ስክሪኑ ላይ አለላችሁ፣ አንብቡት። ሙሐመድ ምንድነው ያደረገው? ከከድጃ ጋር ተማክረው አባቷ የከድጃን አባት አስክሮ መጠጥ አጠጥቶ እህ ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው። አስክሩ አባቷን ልብ በሉ። ለምንድን ነው ያደረገው? አባቷ እህ መሐመድ ተራ ስለሆነ ሊድርለ ስላልፈቀደ ማለት ነው። ስለዚህ መሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጣላ እንደነበረ እንዳስጠጋችሁ ሱራ 93 ቁጥር 6 ላይ የቲም ሆነ አገኘህም አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ ምን ሆነ ሆነ ጥገኝነት የተጠየቀና የተጠጋ ዊችዝ ገሌ ገብቶ የኖረ ነው። ማንጋ ነው ገሌ የገባው በ25 ዓመቱ 40 ምናምን ዓመት ላይ ከድጃ ጋ ማለት ነው። እንዴት? የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር 93ኛው ሱራ ቁጥር 8 ላይ ደሃ ሆኖ አገኘህ አከበረህም ይላል። ሙሐመድ ምን ነበረ? ደሃ ነበረ ማለት ነው። በሐፍት የተመነጻደከው መንሱር ነብይህ ደሃ ነበረ አከበረህም ይላል። እንዴት ነው ሙሐመድ የከበረው ሲባል ደግሞ ተፍሲር ኢብን አባስ ምን ይላል? ተንዊር አልሚክባስ ሚን ተፍሲር ኢብን አባስ እንደዚህ ይላል he of ከዲጃ በማን የከበረው ይላል በከዲጃ ገንዘብ ነው የከበረው ይላል ስለዚህ የሙሐመድ ሀፍቱ ማነው የከድጃ የከዲጃ ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው እሷን አለድሜው በወጣትነቱ አሮጊቷን ማን ከዲጃን በማግባት ከብሯል ማለት ነው በቀን አንዴ እንኳን ማይበላ አለ ሙሐመድ በቀን አንድ ጊዜ የሚበላው በማን ነበረ

በኬቮፌራ ውስጥ በነበረበት ሰዓት ላይ ምግቡን ይዞ ሄድ ነበረ። ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ ሄድ ነበር ይላል። ስለዚህ ሹገር ማሚ የነበረችው ከዲጃ ምግቡን በቀና አንዴ እየቋጠረ የተሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም፣ በቀና አንዴ እንኳን ባልበላም ጥሬ ግሬ በራሴ ነው እንጂ እንደ ሙሐመድ አሮጊቷን አግብቼ በዛ ስለማይ የሚቋጠርልኝ ስላልነበረ ነው። አንድ ቢሊዮን ምናምን በላይ ተከታይ ያለውን እስልምና አለ መሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል መሐመድ ይመልሳል፣ ሳያል ቡኻሪ 19:13 ላይ ዘ ፕሮፌት ሴድ ነብዩ እንደዚህ አለ ዊ አር አን ኢሊትሬት ኔሽን እኛ ማሃይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው፣ ማሃይማን አንድ ቢሊየን ማሃይማን ቢኖሩ ታዲያ ምን ትርጉማለው? አንድ ቢሊየን ተውና ትሪሊየን ብትሆኑ ምን ምንድነው? እሱ ታዲያ ለውጡ። ስለዚህ ወንድማችን መንሱር የነብየን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክር ያለው አንተም ሹገር ለማጫወት which is ከድሜህ፣ እንደዛ ነገር ለገንዘብ ለእንደዛ እንደዛ ነገር ውስጥ ልምምድ ውስጥ እንዳለ አቃለውኝ ማለት መረጃዎች ስለደረሱኝ ዛማች ፋር መሄድ አልፈለግኩም። ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ፣ ማለት ይህም ቪዲዮ የሚመለከቱት ክርስቲያኖች ስላሉ። ለሙስሊሞች ግን ሱና ነው። ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው። በቀን አንዴ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላት ስንሴት እንደ ነቢይ ተጠግቼ እንደ መዥገር ደሟን ልጠጣ እንደዛ ነገር ላደርግ ስለማልችል ነው።